አዳዲስ ነገሮችን እያስተናገደች ሲሆን በተለይም በአውሮፓ የሚገኙ ሀገሮች እለት እለት አሳሳቢ ነገሮችን እያስተናገዱ ይገኛል። ከማሳሰብ አልፎ እጅግ አስፈሪ ሁኔታ ውስጥ የከተታቸው ድቅድቅ ጨለማ መፈጠሩ ተሰምቷል። እጅግ ፍርሃት ውስጥ መሆናቸውን እየተናገረ ሲሆን እጅግ በጣም በርካታ ቦታዎችን የሸፈነው ጨለማ በርካታ ሰዎችን የሚጎዳ ኢኮኖሚያዊ ምስቅልቅል እንደሚያስከትልም እየተገለጸ ነው። በሌላ አቅጣጫ ነገሩ ድንገት የተፈጠረ ሳይሆን ታቅዶ የተደረ ያደረገና ይህንንም የሚያደርጉት የድብቅ ማህበረሰቦች እንደሆኑ እየተነገረ ነው። ለዚህም ቀድሞ የተሰሩ ፊልሞች ምስክርነት እየቀረቡ ነው። ቀስ በቀስ ወደ ሌላ ዓለማት ሊዛመት እንደሚችል የተነገረለት ብላክአውት ምንድን ነው? የትኞቹ ሀገራት ላይ ተከሰተ? ምንስ ፈጥሯል? የሚለውን እንነግራቸዋለን። በሌላ መረጃችን ደግሞ በ2025 የዓለም ሀያላን መሪዎች ይወድቃሉ ስትል የተነበየችው ቡልጋሪያዊቷ ጠንቋይ መነጋገሪያ ሆናለች። አንዳንዶች እንደሚሉት ትንቢተኛዋ የተናገረችው መሬት አይጠብ የማይለላ ሲሉ አሞካሽተዋታል። ለመሆኑ ይህ ዓለምን በፍርሃት ያራዳው ትንቢት ወይም ደግሞ ጥንቆላ ምንድን ነው ስንል እንጠይቃለን። ይህች ሴት የተነበየችው ነገርም ፖፕ ፍራንሲስ ይህችን ዓለም ከተሰናበቱ በኋላ በጣም ገኖ እየተሰማ ነው። ምክንያቱም በ2025 ላይ ፖፕ ፍራንሲስ እንደሚሞቱ ተንብያ ነበር። የቫቲካን ታላቁ ጳጳስ ይወድቃሉ ስትል ተናግራ እንደነበር በማስታወስ እንደተናገረችው ሆኗል። እናም እሳቸው ብቻ አይደሉም፣ ሌሎችም የአለማችን ተጽዕኖ ፈጣሪ ኃያላን ይሞታሉ። ከነዚህም መካከል ቭላድሚር ፑቲን ይገደላሉ፣ ዶናልድ ትራምፕም ይሞታል የሚል ነገር በጣም እየተስፋፋና እየተሰራጨ ይገኛል። ይቺ ሴት ማናት? ስለ ኃያላን ሀገራት መሪዎች የተናገረችውስ ምንድን ነው የሚለውን በስፋት ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ አማርያ ቲዩብ ቤተሰቦች፣ በዛሬው መሰናዶ አለም አቀፍ የሆኑ መረጃዎችን ይዘናል። ቻናሉን ያልተቀላቀላችሁ ተከታታዮች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ቪዲዮን ላይክ እና ሼር በማድረግም ምራቹን እንድትቆዩ እየጋበዝን ወደ መሰናዶ እናምራለን። ምክንያቱ ያልታወቀ የኃይል መቆራረጥ ያመጣው ጨለማ ስፔን፣ ፖርቱጋል፣ ፈረንሳይና ሌሎች ሀገራት ድቅድቅ ጨለማ ውስጥ እንዲገኙ አድርጓቸዋል። እጅግ ከባድ ጊዜን እያሳለፉ እንደሚገኙ እየተነገረ ነው። በጣም በርካታ ቦታዎችን እንዳካለለ የተነገረው ጨለማ ከጽልመቱ ባሻገር በተለያየ መንገድ ምስቅልቅሎችን ይዞ እንደሚመጣም ተገልጿል። ጨለማውም ወደ ሌሎች ሀገሮች እንደሚዛመት እና ይህንንም ቀስ በቀስ መጀመሩም ተናግሯል። ከፍተኛ የኃይል መቋረጡ ምክንያት ይህ ነው ተብሎ ያልተነገረ ቢሆንም በርካታ ሰዎች ግን ሆን ተብሎና ይህ ብላክአውት የሚያመጣውን ምስቅልቅል የፈለጉ አካላት ያደረጉት መሆኑን እየተስማሙበት ይገኛል። ብላክአውት የሚባለው የኤሌክትሪክ መቋረጥና በጨለማ መወዋጥ ሲሆን ይህ በአውሮፓ በተለያዩ ጊዜያት ገጥሞ የሚያውቅ ቢሆንም በ2025 ኤፕሪል 28 የተከሰተው ይህ የኤሌክትሪክ መቋረጥ ግን በርካታ ቦታዎችን የሸፈነ ና በተመሳሳይ ሰዓት ሀገራቱን በጨ ለማይዋጠ በመሆኑ ከባድ እንደሆነም ተነግሮለታል። በተለይም እያንዳንዱ እንቅስቃሴ ከኤሌክትሪክ ጋር በተያዘባት አውሮፓ መዘዙ በጨለማ መዋጥ ብቻ ላይ የሚያበቃ ሳይሆን በርካታ ምስቅልቅሎችን የሚያስከትል እንደሆነም ተነግሯል። መሰል የኃይል መቆራረጦች በሚሊዮን የሚቆጠሩ ሰዎችን የሚጎዳና ከኢኮኖሚያዊ ችግሮች አንስቶ እስከ ማህበራዊ የጤና ችግሮች የሚያስከትል ነው። ከነዚህም መካከል አንዱ ኢኮኖሚያዊ ቀውስ ሲሆን እንደ ኦክስፎርድ ዩኒቨርሲቲ ጥናት የአንድ ሰዓት የኃይል መቋረጥ ብቻ በአውሮፓ ትልልቅ ከተሞች በሚሊዮኖች የሚቆጠር ዶላር ኪሳራ እንደሚያስከትልም ተገልጿል። ይህም በቴክኖሎጂ ላይ ከፍተኛ ጥገኝነት ውስጥ ለሚገኙት አውሮፓውያን የጤና የንግድ፣ የእንቅስቃሴ ሙሉ ነገሮችን ከኤሌክትሪክ ጋር በመያያዙ ከፍተኛ የሆነ ጉዳት የሚስተናገድበትና የበርካታ ሰዎች ሕይወትን የሚያጠፋ መሆኑም ውጥረት ውስጥ እንዲገኙ እንዳደረጋቸውም ተገልጿል። ይህም ክስተት መነሻው ይህ ነው ተብሎ ባይነገርና ምክንያቱ ባልታወቀ መንገድ የተከሰተ ቢባልም በርካ ወጣቶች ግን ይህ በድብቁ ማህበረሰብ ሆን ተብሎ በእቅድ የተደረገ እንደሆነም ተናግረዋል። የባራክ ኦባማን ፊልም በማንሳት ትንቢቱን በመግለጽም እየተከራከሩ ይገኛሉ። በ2008 የወጣው ብላክአውት የተሰኘው ፊልም በኒውዮርክ ከተማ የተከሰተውን የኃይል መቆራረጥ የሚያሳይ ና በአንድ አፓርታማ ውስጥ የሚኖሩ ቤተሰቦችን ምስቅልቅል የሚያሳይ ፊልም ሲሆን ጨለማው የሚፈጥረውን ፍርሃትና ጭንቀትም የሚያስመለክት ነው። እንዲሁም ዘትሬገር ኢፌክት እና ሌሎች ፊልሞችን በማንሳት ለድብቅ አጀንዳ መፈጸሚያነት የፈጠሩት መሆኑንም ተናግረዋል። አላማውም ሰዎች የኃይል አስፈላጊነትን እንዲያስቡ በማድረግ ያን አስፈላጊ ኃይል ለማግኘት ሲባል የማይፈልጉትን ነገር ቢሆን እንኳን የመቀበል አጣብቂኝ ውስጥ ማስገባት ነው ተብሏል። ስለዚህም ሆን ተብሎ የሚደረጉ እቅዶች ናቸው። ሰዎች አዲሱን የዓለም ስርዓት እንዲለማመዱት ለማድረግና ሁሉንም አቅርቦት በእነርሱ እጅ በማስገባት አስገዳጅ ሂደቶችን በቀላሉ መፈጸም የሚያስችላቸውን ዘዴ እያሰናዱ የሚገኙ በት መላ እንደሆነም እየተነገረ ነው። በአጠቃላይ ግን አውሮፓ በፍርሃት ውስጥ እንዳለች ነው መረጃዎች የሚያሳዩት። ፈጣሪ ፍርሃታቸውን እንዲያስወግድ እየተመኘን ወደ ሌላኛው መረጃችን እናምራለን። በርካታ ሚዲያዎች እየተቀባበሉት ያሉት የባባቫንጋ ትንቢት ለ2025 ዓ ም ምን የሚል ነው እየተባለም ነው። ባባቫንጋ ፓፕ ፍራንሲስ፣ ዶናልድ ትራምፕ እና ቭላድሚር ፑቲን መሞትን ተንብያለች የሚለው በስፋት እየተነገረ ሲሆን ከነዚህ መካከል የፖፕ ፍራንሲስ ሕልፈት ያላት ህይወት እውን ሆኗል። ይህም የዓለምን ትኩረት እጅግ የሳበ ነገር ሆኗል። ይህ ትንቢት እውነት ነው ወይንስ እቅዳቸው ነው የሚለውም እያነጋገረ ነው። ባባ ቫንጋ ቡልጋሪያዊት ባለትንቢት ሴት ናት። በሀያኛው መቶ ክፍለ ዘመን በተለይም ደግሞ በተነበየቻቸው ትንቢቶች እጅግ የምትታወቅ ሆናለች። እንደተባለውም በልጅነቷ በአውሎ ንፋስ ምክንያት ዓይኗን ያጣይ ሲሆን ከዚያም በኋላ ልዩ የትንቢት ተስጦ እንዳገኘች ትናገራለች። ብዙዎችም ይህንን ይመሰክራሉ። ከተነበየቻቸው መካከል የቼርኖ ኖቤል አደጋ የ911 ጥቃትና ሌሎችም በተወሰነ መልኩ ተፈጽመዋል ተብሎም እየተነገረ ነው። ሰማንያ አምስት በመቶ ከተናገረቻቸው ትንቢቶች መካከል ሙሉ በሙሉ መፈጸማቸውን ብዙዎች ምስክርነት እየሰጡም ይገኛል። ሆኖም ይህ ትንቢቷ ብዙውን ጊዜ ግልጽ እንዳልሆነም የሚናገሩም አልጠፉም። ብዙ ሰዎች ትንቢቶችን በተለያየ መልኩ እየተረጎሟቸውም ይገኛል። እንዲሁም አንዳንዶች እነዚህ ትንቢቶች ከእሷ ሞት በኋላ በሌሎች እንደተጻፉም ተናግረዋል። ስለዚህም ከመጀመሪያው ትንቢቶቿን በጥንቃ ጥንቃቄ መመርመር አለብን ሲሉም ተደምጠዋል። ምክንያቱም ይህ የጨለማው ዓለም ኃይል እቅድና ጎላቸው ሊሆን ሲል የሚችል መመርመር ያለበት እንደሆነም ተስማምተዋል። ለመሆኑ ይህች ቡልጋሪያዊት ጸንቋይ ወይም ደግሞ እነሱ እንደሚሉት ባለትንቢተኛ ሴት በ2025 ላይ ምን ብላ ተናግራለች? የምዕራቡን ዓለም የናጠው ትንቢትስ ምንድን ነው ስንል በተለያዩ ምንጮች መሰረት በአባ ቫንጋ በ2025 እንደ ፖፕ ፍራንሲስ፣ ዶናልድ ትራምፕ እና ቭላድሚር ፑቲን ያሉ ዓለም አቀፍ መሪዎች መሞታቸውን ተንብያለች የሚሉም አሉ። በተለይም ደግሞ የፖፕ ፍራንሲስ መሞት በቅርቡ ከተነገረ በኋላ ይህ ዜና በጣም በሰፊው ከመሰራጨቱ ጋር ተያይዞ ዓለም ሌላኛውን ሞት እየተጠባበቀ ነው። ይህ ትንቢት ደጋግሞ ሲነሳ የካቶሊክ እምነት ተከታዮችና ዓለም በሙሉ በፍርሃት ውስጥ ወድቋል። ሆኖም ስለ ዶናልድ ትራምፕና ፑቲን የተነገሩት ትንቢቶች እስካሁን በግልጽ የተረጋገጠ ነገር ባይወጣም መረጃውን ዓለም እያራገበው ይገኛል። እንዲህ አይነት ትንቢቶች ብዙውን ጊዜ በምሳሌያዊ መንገድ እንደሚቀርቡም ይነገራል። ለምሳሌ ታላቅ መሪ ይወድቃል ወይም ዓለም በተለመደ መልኩ አትቀጥለም የሚሉ መግለጫዎች መነሻ ናቸው። ይህም ብዙ ሰዎች እነዚህ ትንቢቶች ከነዚህ መሪዎች ጋር እንዲያያዙ አድርጓቸዋል። በተለይም ደግሞ ስለ ፖፕ ፍራንሲስ በ2025 መጀመሪያ ላይ እንደሚሞቱ ቀደም ሲል በጣም በርካታ ወሬዎች ተናፍሰው ነበር። ይህ መረጃም በአንዳንድ ሚዲያዎች መነገሩ ይታወሳል። ይህም የካቶሊክ ቤተክርስቲያንእና ተከታዮቹን በጥልቅ አዘን ውስጥ የጣለ ትንቢት ነበር። ምክንያቱም ፖፕ ፍራንሲስ በተራ ሰዎች መካከል እንኳን ቢሆን እጅግ ተወዳጅና ተጽዕኖ ፈጣሪ የነበሩ ሰው ናቸው። ስለ ዶናልድ ትራምፕና ፑቲን በተመለከተ ግን ትንቢቶቹ የበለጠ ግልጽ እንዳንሆኑ ቢነገርም የእርሷን ትንቢት ትራምፕ በፖለቲካ ውድቀት ሊገጥመው ይችላል ብለው ተርጉመውታል። ሌሎች ደግሞ ስለ ፑቲን የጤና ችግሮች ወይም የኃይል ሚዛን መውደቅ ሊገጥመው እንደሚችል ይናገራሉ። ትንቢቷንም ሲተረጉሙ ማለት ነው። የእርሷን ትንቢት የሚቀበሉ ሁሉ የዓለምን ሀያላን ሞት ሲጠባበቁ የእርሷ ትንቢት ሳይሆን የጨለማው ዓለም ቡድኖች እቅድ እንደሆነ የሚያምኑ ደግሞ ነገሩን ከሌላ አቅጣጫ እየተመለከቱት ይገኛሉ። ለመሆኑ የተባለው ይፈጸማል የሚለው ጊዜ የሚፈታው ሲሆን፣ ለአሁን ግን የተሰሙ መረጃዎችን ወደ እናንተ አድርሰናል። ውድ የአማርያ ቲዩብ ቤተሰቦች ለዛሬ አሰናዳነውን ዓለም አቀፋዊ መረጃዎች አበቃን። አብራችሁን ስለቆያችሁ እያመሰገንን ዳግም እስክንገናኝ ሰላም ተመኘን።